ፓርላማ የገባው የእንደ ራሴ ሃላፊ ነኝ የሚለው ዶክተር ደሳሌ ጫኔ ሆዋት ይሻለናል ይላል አየው አንተ ትግሬ ናፋቂ አንለቅ አንተ ነ በርግደን የምናጠፋ ቆሻሻ ቆርጠና ክለ ወራ ወራዳ ዶክተር ነው ምናምን አውቀ ያለው እኮ አንተ አስረግጬ ነው የምነግርህ ምን እንደምታመጣ ያህል ገና ብትንትን ነው የማዋጣው የት አለ እስከ አፍንጫ ነው የምነግርህ አዳ ወራዳ ከናስረስ ጀምሮ ትግሬ ትግሬ ትላለህ እየሰማ ናችሁ ነው በሚዲያ ትግሬ አምላኪዎች ናቸው። ሁለት ጊዜ ጎጃም ሕዝባችን ያዋረደ ነው። ወሎን አንድ ጊዜ 30 ሺህ አማራ አርዶ ሄደ ነው። 83 ሲመጣ ጭፍጭፎ ነው የመጣ 28 ዓመት ገሎና ሁለት ዓመት መጥቶ ጦርነት ክልሉን አውድሞ አውድሞብናል። እስካሁን የሚያርደን ወለጋ ላይ እሱ ነው። ትግሬ ናፋቂ ነው ጎጃም ነው እንደራሴ ነው የምልህ ብሎ ፓርላማ የገባው ህዋት ይሻለናል አላለም። ደሳሌ ጫን የሚባል የእንጭቅ ጭቅ ልጅ ያለ የአገሬ ሰው ይህንም አንዱ አባሮ ነበር እንጂ መሰንጠቅ በከሰራ ለዚህ ሽጉጥም አልዋጣለትም።